አምቱላ መበረካቱ ድና የተከበራቸው የቻናል ተከታታዮች እንዴት ናቸው? ከን አልሐምድላይ ዛሬ እንግዲህ ብዙ ጊዜ ደጋግባች የምትጠቅጠያቄ ልመልስላችን የሚመጣወት እሱ ምንድን ያው ዩቱብ ከፈለኝ ይህን ያል ብር ከፍሎኛል ወይም ደግሞ ዩቱብ እየከፈለኝ ነው የሚለውን እስከዛሬ እና የምትጠራጠሯላችሁ፣ ዩቱብ እየከፈለሽ ነው ወይ እንደውም አይከፍልሽም እንዲ ምናምን ድረስ እያላችሁ ነበር። እና አልሐምዱሊላህ ይከፍለኛል፣ እስከ ዛሬ በየወሩ ማለት ነው። እና የፈለኩትን ነገር የማደርገው በዩቱብ ክፍያ ነው ላችኋለሁኝ። እንግዲህ ወደፊትም በደንብ እንደምሰራ ተስፋ አደርጋለሁኝ። እና ይሄን ይመስላል በነገራችን ላይ የኢትዮጵያ ሁለት ሁለት መቶ ብር እንግዲህ ያው በረካ የለውም ይባላል። እኛም ድሮ ሳውዲ ያለን ያው የሳውዲ የአምስት አምስት መቶ ብር በረካ የለውም እንደውም በግራጃቸው እየሰጡን ምናምን ድረስ ስንል ነበር እና እዚህ እምላችኋለሁኝ ይሄንን ይመስላል። ያው በአሁኑ በሀያ አንድ የተከፈለኝ ማለት ነው። እስኪ ሲሸነሸን ያው እስኪ እንሸንሽ ነው ያው ዞሮ ከመጣላችሁ መሸንሸናችሁ አይቀርም እና ለምን ለምን እንደምታረጉት ገና አካውንታችሁ ላይ ሲገባ ነው ብሩ። ለምን ለምን እንደምታረጉት እንትን የምትሉት ማለት ነው የምታዘጋጁት። በነገራችን ላይ ኢትዮጵያ በጣም ዝንብ ቢበጠብጥ ቤቱ ብትዘጉት ራሱ ነው። ለምን እንደሆነ አላውቅም። ዝም ብለው ነው፣ በጣም መስጠለኝ። እና ሌላው ነገር አልሐምዱሊላህ እላችኋለሁ አሁን ምሳሌ ይሄ ለትምህርት ቤት ክፍያ። እቺ ደግሞ ያው ምንም የላትም እንግዲህ ትምህርት ቤት ልጅ ስትሄድ ያው በባጃጅ ኩንትራት ነው የምትሄደው እና የባጃጅ ኩንትራት ክፍያ። እሺ አሁን ይሄ ደግሞ ግማሹ ላስቤዛ ቢሆን ይቺ ደግሞ ትምህርት ቤት ከመጡ በኋላ ልጆቹም የአንድ ናት ሁለት ናቸው። ሁለት ልጆች ትምህርት ቤት ይማራሉ እና ትንሹ ቤት ነው ሲያደርቀኝ የሚውለው። እናሱም ሱቅ ይላል ምን ይላል። ሁሉም በነገራችን ላይ ለአንዱ ስትሰጡ ለአንዱ መስጠታቸው አይቀርም። እና ይቺ ደግሞ ያው ቤት ትጠፋለች ማለት ነው። በዚህ በመንደር ሱቅ የምትጠፋ ናት። ሌላ ደግሞ ምናልባት ቤተሰብ አንዳንድ ነገር ካገዝኩኝ እና ይቺ ደግሞ ለምን ትሆን? እናንተ እስኪ ለምን ላድርጋት? ይቺ ደግሞ እንግዲህ ምናልባት ሕክምና ሊኖር ይችላል፣ በሽታ ሊኖር ይችላል። ልጆች ጋር አንዳንድ ጊዜ የሚመጣ መቼም በ15 ከሆነ ሆነ በሳምንት ልጅ ይዛችሁ ሐኪም ቤት መሄዳችሁ አይቀርም ያው እና ይቺ ደግሞ እስኪ የምትቆጠብ ሌላ ባንክ ላይ የምትቆጠብ ሴቭ የምትደረግ ማለት ነው። እና ይሄንን ይመስላል ላቸዋለ ውዶች። እንግዲህ ተሸንሽኖ አለቀ ብሩ። ያው ይሄንን ይመስላል ብቻ በረካ የለውም። በቃ ለምን እንደሆነ አላውቅም። በረካ የለውም ብሩ እንጂ ይሄንን ይመስላል። እስኪ ስንት ይሆናል ብላችሁ ታስባላችሁ? ገምቱ እና በየወሩ ይህንን የሚያክል ብር ከመጣልን አልሐምዱሊላ አለንም አልሐምዱሊላህ እንደዚህ እየሰራሁኝ ነው። ቤቴ ቁጭ ብዬ ልጆቼ ጋር እየተጫወትኩኝ ልጆቼ ጋር እየተዳረኩኝ ያው በቃ ራሴን አስከብሬ ከቤቴ ሳልወጣ እሰራለሁ ማለት ነው። ገብታችኋል? ያው ግን እዛ አረብ ሀገር ከሄድኩኝ አይደለም ቀርቶ አረብ አገር ገብቼ የሰው ቤት የሰው ቤትን ታውቁታላችሁ፣ የሰው ባል ቁምጣ የሰው ባል ጫማ ስትጠርጉ ስትወለውሉ ነው፣ ታቁታላችሁ እና እንደዛ ከምሰራ ያው ቤት ሁኝ እንደዚህ ብሰራ በጣም አሪፍ ነው ብዬ እንግዲህ ኢትዮጵያ መቀመጥ መርጬ እንደዚህ እያልኩኝ እየሰራሁኝ ነው እላቸዋለሁኝ። ያው ቤቱ በጣም ያለፋል፣ ያለፋል ስላችሁ በጣም ነው፣ ትዕግስታችሁን ያስጨርሳል። በቃ ሙጥጥ አድርጎ ማለት ነው እና ቢያንስ አሁን እኔ ዩቱብ ከጀመርኩኝ ወደ ወደ አምስት አመት ነው። አራት አመት ሊሆን ነው መሰለኝ። እና እንደዛ አካባቢ ይሆነኛል። ብቻ በጣም ከባድ ነው ዩቱብ። ያው እንግዲህ አልሐምዱሊላ በየወሩ የፈለግኩትን ነገር እያደረግኩኝ ነው። ባለቤቴም ያው ዱባይ ነው ያለው፣ ግን እናንተ እኔ እዚህ ሆኖ ራሱ አንድ ላይ እየኖርን ቢሆን እንኳን እንደዚህ ከወንድ በቃ ብር ስጠኝ ላስቪዛውም ለምን በቃ እናንተ የፈለጋችሁትን ነገር ለማሳካት አምጣ ብር እያላችሁ ወጭ ከምትቀበሉ እኔ በጣም ነው የሚደብረኝ፣ እንደዛ ማለት ነው። እና ለራሴ መፍጨርጨር እና ለራሴ በቃ ለራሴ ገቢ ኑሮኝ ለልጆች የፈለግኩትን ነገር ማድረግ በቃ ለራሴ ለውስጥ የምፈልገውን ነገር ለቤት የሚያስደስተኝን ነገር ማድረግ እፈልጋለሁ። እና ሁሌ የሰው እጅ ካያችሁ ደግሞ ውስጣችሁ በጣም ይጨናነቃል። እና ራሳችሁ ከሰራችሁ ደግሞ በጣም ምንጊዜም ደስተኛ ትሆናላችሁ። እና አልሀምድሊላሂ እሱም እዚያ ይሰራል። መግፋት ኑሯችን ለመግፋት የሚያጠራቀመ ገንዘብ ህይወታችንን እንድንቀየር ያደርጋል። እኔም እዚህ ያለውን ደግሞ የልጆችንም የምንም እሸፍናል። ምንም ማለት ነው እላቸዋለሁ። ልጆች ይሄና መተጋገዝ ጥሩ ነው። ችግሩ ምንድነው? ጫና ሴት ላይ ሲደረግ እሷ መስራት ሳትፈልግ ወይ ማረባገር ሂጂ ብለው አረብ ሀገር ሰው ቤት እንድትሰራ ሲደረግ ነው እንጂ ከባዱ፣ በቤቷ ሁና ሴት ልጅ ብትሰራ በጣም አሪፍ ነው ብዬ ነው የማስበው። ለምን የኛ የሴቶች ወጪ ከባድ ነው ወላሂ። በወንድ እንትን ብቻ አይቻልም። የዱባይ ስራ ደግሞ ታውቁታላችሁ። ወላ የወንዶቹ በጣም ከባድ ነው። አደለም የወንዶቹ፣ የሴቶች ራሱ ከባድ ነው ይባላል በነገራችን ላይ እናላችኋለሁ ውዶች፣ ይሄንን ይመስላል እንግዲህ ይከፍለኛል ጥያቄያችሁን መልሻለሁ ብዬ ተስፋ አደርጋለሁኝ። መስራት የፈለጋችሁ ዩቱብ መስራት የፈለጋችሁ ራሱ በላይ ዛሬ ነገር ሳትሉ ጀምሩና ስሩ። ግን ጠንካራ ሰው ያስፈልጋል። ዩቱብ እንደዚህ እንደ ቲክቶክ ተነሳችሁ አጫጭር ቪዲዮ የምትለቁበት ዩቱብ ላይ ላይቭ ላይ ገብታችሁ ብዙ ነገር አመጣው ወሰጀው እያወራችሁ የምትሰሩት ነገር አይደለም። ሁሉ ነገር በጥንቃቄ ከተምኔሉ የምትሰሩት ቪዲዮ ደቂቃው መቀናበሩ ሁሉ ሁሉ ነገር ብቻ ብዙ ነገር ይጠይቃል። ሰዓት መሙላቱ፣ ሰብስክራይብ ማጠራቀሙ፣ ይሄ ሁላ መጀመሪያ ላይ ወላ ሁለት አመት ሙሉ እኔ ለፍቻለሁ ለሰዓት መሙላትና ለሰብስክራይብ እና ከባድ ነው። ብዙ ተከታይ ለማፍራት በዚህ ደረጃ ለመድረስ ማለት ትግል ይፈልጋል ተስፋ የሚቆርጥ ሰው ይትሮ አይሰራ እና በቃ ምን ጊዜም ተስፋ ያለ ሰው በቃ የሆነ እንትን ችግር ቢያጋጥመው ራሱ ይትሮ አይሆን ከኔ ከዚህ በፊት እንደዚህ ማስታወቂያ አንስቶብኝ ተበላሽቶብኝ ነበረ ግን በቃ ታገልኩት ለፋሁበት ድጋሜ መለሰልኝ ማለት ነው ማስታወቂያን እና ከሰራችሁበት በደንብ ይከፍላችኋል። እናንተን አይደለም የእናንተን ህይወት አይደለም የሌላ ሰው ህይወት እራሱ መቀየር ትችላላችሁ፣ እና በጣም አሪፍ ነው ነው የምላችሁ እንጀምር ካላችሁ መስራት የምታስቡ ካላችሁ ጠንካራ ወይም ተስፋን ቆርጠም በቃ ባይሳካላችሁ እንኳን እየደጋገማችሁ ቻንስ እየሞከራችሁ እንሰራበታለን እንጠናክራለን የምችሉ ካላችሁ አሁኑኑ ነገ ዛሬ ሳትሉ ጀምራችሁ ዩቲዩብ ስሩ ብዬ ነው የማበረታታው። አገራችን ላይ ከባድ ነው ያው፣ አሁን በዚህ በኛ በወሎ አካባቢ ብዙም የሚሰራ የለም በሰሜን ወሎ ማለት እና፣ ብትሰሩ በጣም አሪፍ ነው። ብዙ የተቸገሩ ሰዎችን አውጥታችሁ ለመርዳት በጣም ይጠቅማል። ያው የኔ ገና ነው ቻናሉ ከዚህ በላይ ካደገልኝ ብዙ ነገሮች እንሰራለሁኝ ብዬ ተስፋ አድርጋለሁኝ። እና ለብዙ ለብዙ ነገር ይጠቅማችኋል። ብዙ በየቤቱ የወደቁ በሽተኛዎች መታከሚያ አተው እራሱ ከሰፈር የተሰበሰበ ገንዘብ ሳይበቃ ቀርቶ እንግዲህ ያለ ሰበብ አድርጎት የሕይወታቸውን የሚያጡ ሰዎች አሉ በሕክምና ማጣት እና እንደዛ ንደዚ አይነት ችግር ስላለ ያ ያን ነገር በህዝቡ ውስጥ ያለው ችግር እንደዚህ አውጥቶ ማስተዋወቁ ራሱ በጣም ትልቅ ነገር ነው እና ቻናላችሁ ካደገላችሁ በጣም ከባድ ስራ ትሰራላችሁ። የሰው ህይወት እስከ መታደግ ድረስ ትችላላችሁ በዚህ ስራ ብቻ ማለት ነው እና አሪፍ ነው ብዬ ነው የማስበው። ይህንን ይመስላል እንግዲህ ለዛሬ ያስኩላችሁ ቪዲዮ። እንደምታያቸው ዝንቦቹ እያስቸገሩ ነው፣ ወላ ጭስ ቢጨስባቸውም አይሄዱም። ጭራሽ አሁን ወቅታቸው ነው መሰለኝ፣ በቃ እስከ ዛሬ ህብለን ከርመን ነበረ የሉም ነበር። አሁን ግን መስኮት ብዘጉ በር ብዘጉ፣ በቃ በየትሾ እንደሚገቡ ራሱ አላውቅም። እና ከባድ ናቸው። ዝንቦቹን እስከምትለምዱ ድረስ ኢትዮጵያ በጣም አስቸጋሪ ነው ብትል፣ እኔ እስካሁን ድረስ በነገራችን ላይ ያለመድኳቸውም ሁሌ እንደተናደድኩኝ እንደተጨቃጨቁኝ፣ እናቴ አንዳንድ ጊዜ እንደ እንዴ ሰሙሻል እንዲያ ስደቢያቸው ትለኛል እና በላይ ከባድ ናቸው። ላቻለሁ ይህቺ ለዛሬ ያለ ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። እንዲሁም ሼር የሚያደርግላችሁ እንዳደርግላችሁ የምትፈልጉ ልጆች ካላችሁ ኮሜንት ላይ ጻፉልኝ። አበረታታችኋለሁ። ኢንሻአላህ ቢዝኒላህ በሚችለው መጠን ማለት ነው። እንግዲህ በቀጣይ እስከምንገናኝ አላህ ሰላማችን ብዙ ያድርግልኝ፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ